ዋው ያስብላል። የመዳም ቅመሞች መስራቱንም መብላቱንም እንችላለን። ያለንበት ቦታ አይገድበንም። እንግዲህ እንደምትወዱት ተስፋ አደርጋለሁ። እኔ እንደ እናንትም በስግደት ዓለም ላይ ነው ያለሁት። ነገር ግን ሀገሬን አንዳንዴ ላስታውሰ በሚለው እንግዲህ በመውራት ላይ እንደዛ አድርጌ አዘጋጅቻለሁ። እናሁ እንደምትወዱት ተስፋ አደርጋለሁ። ላይክና እንዲሁም ኮሜንት እንዲሁም ሀሳባችሁን ግለጹት። ጥቁር እንጀራ መጋገር የምትፈልጉት ካላችሁ ይሄውዬ ምንድን ነው ያረግሹ ብላችሁ ጠይቁኝ፣ እኔም በኮሜንት ሊመልስላችሁ በጣም ዝግጁ ነኝ። እንግዲህ እንደምትወዱት በዚህ መልክ አዘጋጃለሁ። ደግሞ በጣም አመሰግናቻለሁ። ሰላም ሰላም። ውድና የተከበራችሁ ይህ ህውዬ ኢቱብ ተከታታዮች በሙሉ በያላችሁበት ስፍራ ሁሉ ላይ ሰላም ከእናንተ ጋር እንዲሆን ዞትር ምኞቴ ነው። እነሆ ዛሬ ደግሞ ሁለት አይነት እንጀራ እየጋገርኩ ወደ እናንተ ቀርቤያለሁ። ይህም እጅግ በጣም ቀላል የሆነው በቀላል መንገድ የምናዘጋጀው ሲሆን አንዳንድ ጊዜ ስንፍና ይይዘናል። ስንፍናችን አስወግደን ራሳችን እናንከባከብ እንደምታዩት እዚህ ጋር እየጋገርኩ ነው ዋው ጥቁር ጤፍ ወይም ቀይ ጤፍ እንግዲህ ከሀገር ቤት ጤፍ ይዤ አይደለም የመጣሁት እንደሚታዩት ቤት ውስጥ የሚገኘው ፉርኖ ዱቄት ነው ይሄው ቆንጆ የሆነው መጋገር ይቻላል ከሱቅ ስንት ብር እንደምትገዙት ራሳችሁ ታውቃላችሁ? ከሱቅ ከሚገዛው ቤት ውስጥ እንደዚህ እያመስኩ እንጀራ እንጋግሬ ማብላት በጣም ይመርጣለሁ። እንግዲህ በጭልፋ ነው የምንጋግረው። ያው እንደምታዩት ይሄ ደግሞ ነጭ ነው ማለት ነው፣ በአይን አይነቱ። ባለፈው ለፋሲካ ብዙዎች ስንት ብር እንደ ወጪ ያደረጋችሁትን ራሳችን ጠየቀው። ይሄ እንጀራ በነገራችን ላይ ምንም አይነት የሚያስጠላው ጣዕም የለውም። በጣም ነው የሚጣፍጠው። ምን አለበት አጠገብ የሆናችሁ ብትቀምሶት ትወዱት ነበር። ይህ አሁንም በጣም ቀላል ነው፣ ቤት ውስጥ ማዘጋጀት ይቻላል። ኮሜንት ላይ ጠይቁኝ እመልስላቸዋለሁ። አውቄ ነው ያላስቀመጥኩት፣ እየተጠቀምኩትን እዚህ ጋ እንደምታዩት ደግሞ ከጎኑ ሽንኩርት እያቁላለሁ ይገኛሉ እዚህ ጋር እያቁላለው የሚገኘው ለጎመን ጎመን ሊጠብስ ነው። አያችሁ። ሁለተኛም እንደዛውም በዋው አያምርም? ሴቶችዬ፣ ለምንድን ነው ለራሳችን ማነው ነው ለራሳችን አንዳንድ እስቲ ራሳችን እናስደስት። አያችሁ ዋው ያስብላል። ይሆ ጥቁር እንጀራ ነው ተብሎ ስሸጥ ገዝተን እየበለን አይደለ። እንደ እዚህ ጋር ደግሞ ቆንጆ የሆነ ሽሩትየን ነው እንግዲህ እየሰራው የሚገኘው ሽሮን ሹሩን። እንደዚህ ጥብስ እያረኩ ነው ሽንኩርትና እንዲሁም ቲማቲም አንድ ላይ በዘይት እየጣበስኩ ነው። መጀመሪያ ሽንኩሩትን በማሽን ነው የፈጨሁት። ሽንኩሩት ፍጥጥ ስል ሽሮ ላይ በጣም ያስጠላል። ስለዚህ ድቅቅ አድርጌ ከተፍኩት። እዚህ ጋር ደግሞ ርብ በነዶረ ወይም የቲማቲም ድሌ አረኩት። አንድ ለሚሱንም ጥብስ ከዛው ውሃ ከለስኩት። ትንሽ ውሃ ነው የከለስኩት ምናልባት ሽሮ ከወፈረ ውሃ አሞቀን መጨመር እንችላለን። እኛ አረብ ሀገር ያለነው ኢቶች ወንድሞች ሰርተን ማሳየት እንችላለን። እኔ ለብዙ ለኢቶቻችን ይጠቅማል ብዬ ስላሰብኩ ነው ይሄንን ቪዲዮ ልለቅ ቻልኩት። እንዲሁም ከዚህ በፊት እንጀራ እንደሚጋገር ለቅቄያለሁ። ወረድ ስትለው ታገኙታላችሁ። ቻናሌንም ደግሞ አበረታቱኝ፣ ላይክ አርጉኝ። ወዳችኋለሁ፣ እስከ ፍጻሜ ተከታተሉኝ። ሽሮ ደግሞ እኔ በ ሳልነፋ ምንም ነገር አልጠቀምም። ይሄው እንደሚታዩት እየነፈው ይገኛል። አያችሁ፣ እንደዚህ ነው በቃ። የመዳም ቅመም ሙያ የላት ማለት ማን ነው? ባለሙያዎች ነን። የመዳም ቅመሞች እንግዲህ እንደዚህ። ከሱቅ እንዳመጣችሁ አትጨምሩ። አያችሁ እዚህ ጋር የወጣው ቆሻሻ። መቼም በእጃችን አይደለም ያዘጋጀ ነው። እንደውም በእጃችን እራሱ ስናዘጋጅ ነፍተን ነው የምናስቀምጠው። እኔ ያውቁ እንደዛ ነው። እዚህ ጋር ደግሞ ሽሩዬ፣ ዋው ለአንድ ጊዜ ብቻ ነው የገዛሁት። ደግሞ ውሃ ይይዛል፣ ውሃ በጣም ነው እንትን አለው። ከዚያ አሞቅኩትና ውሃ ጨመርኩበት። ለምን በደም መንተከተክ ስላለበት ሹሮ ስንተከተክ፣ መጨረሻ ላይ አሳያቸው እንደ እንደሚያምረው ስለዚህ ይሄም ደግሞ ለጎመን ያዘጋጀሁት ነጭ ሽንኩርትና እንዲሁም ቀይ ሽንኩርት ናቸው። እና ይሄ ደግሞ በማሽን ነው የፈጨሁት። አያችሁ፣ በማሽን ቀሳርጌ ፈጨሁት ማለት ነው ጎመኑን ያ ጊዜ ለመጠቀም ብዬ ነው። እዚጋ እንግዲህ ጎመንም ደርሰዋል። ሽሮ ደግሞ ይሆባ ሴሎ ተንተክትክትክትክት ብለዋል። ሽሮ እንደዚ ሲሆን በጣም ነው ደስ የሚለ። ደግሞ የመጥበሻ ሽሮ በጣም ነው የሚወደው እኔ እና እንጀራም ደግሞ እዚጋ ደርሰዋል፣ እንደሚታዩት ዋያ ስቤላል። አማት ባል ስደርስ በቃ ስንት ብር ነው የምንጨርሶ ከሱቅ እየገዘን ይቶች አንዳንዶች ደግሞ በቃ ስንፍና የጭ ማን ከሱ ጋር ይቦካል እንላለን። ስለዚህ ላይክ አርጉ ሼር አርጉልኝ። እንደምታዩት ይሆ ዋው ያስጎሙጃል የኔ ይቶች፣ ቅርታ አርጉልኝ። ምን ማድረግ አልችልም ግዲ። በያላችሁበት ስፍራ ላይ ሰላማችሁ ብዛ። እዚህ ጋር እንደምታዩ ደግሞ ደሞ አምባሻንም አዘጋጃለሁ። ኢትዮጵያዊ መሆንን ማሳወቅ ስላለብኝ አምባሻ አለ። እዚህ ጋር ፎሶሊያ አለ ድንች አለ፣ ሰላጣ አለ፣ ጎመን አለ። እንዲሁም ስልስ ያዘጋጀው ስልስ አለ ማለት ነው። ይሄ የሚታዩት ይሄ ይመስላል። በጣም ትወዱታላችሁ ብዬ አስባለሁ በዚህ ቪዲዮ። እኔ እንጃ ስንት ላይክ እንደምትሰጡት አላውቅም። እኔ ለኢትዮቼ ብርታት ይሆናለሁ ብዬ በጣም እየዳከምኩ ነው ያዘጋጀው ስለዚህ ሼር ሼር አድርጉልኝ፣ ላይክ አድርጉልኝ፣ ኮሜንት ላይ አስቀምጡ። እንጀራ መጋገር ለምትፈልጉ ደግሞ ምንድን ነው እየጨመርሹ ብላችሁ ኮሜንት ላይ ጠይቁኝ። እኔም ደግሞ ለመመለስ በጣም ዝግጁ ነኝ። በያላችሁበት ላይ ሰላምና እንዲሁም ደስታ አንድነት ይሁንልን ይሁንላችሁ። ሀገራችንም ሰላም ትሁን። ሀገራችን ሀገራችንም ጌታ ይጠብቃት። በያላችሁበት ስፍራ ሁሉ ላይ እግዚአብሔር ከእናንተ ጋራ ይሁን። አበረታቱኝ። በጣም ወዳቻለሁ። አመሰግናቻለሁ። ባይ